ያልተገታው የእስራኤል ጥቃት በጋዛ በትምህርት ቤት ከፍተኛ ሰዎች አለቁ። አሳዛኙ ሰቆቃና አስደንጋጩ ሪፖርት፣ የመጨረሻው ምዕራፍ ተጀመረ። ጦርነቱን የሚቋጨው የፑቲን የመጨረሻ እርምጃ በአስከፊው የእስራኤል ሐማስ ጦርነት ውስጥ በጋዛ ያልተፈጸመ የጥቃት አይነት የለም። በዚህም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም አቀፍ ፍርድ ቤት የጦር ወንጀለኛ ናችሁ እስከ መባል ደርሷል። ታዲያ ከሐማስ ጋር እያደረጉት ያለው ጦርነት በድርድር ለመፍታት ከተስማሙ በኋላ እጅግ አስደንጋጭ ሪፖርት ወጥቷል። በዚህ በኩል ደግሞ የዩክሬን ሩሲያ ጦርነት በሚመለከት የተሰመረው ቀይ መስመር ሊከበር ይገባል ሲሉ ዘለንስኪና ና አውሮፓውያን እየተናገሩ ነው። ከአስደንጋጩ የጋዛ ሪፖርት እስከ ዘለንስኪ ቀይ መስመር ድረስ ድረስ በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ መረጃው እናሻግራችሁ። እስራኤል ባለፉት ሁለት ሳምንታት በፈጸመችው ጥቃት 322 ህጻናት መገደላቸውን ተመድ አስታወቀ። እስራኤል እንደ አዲስ ባለፉት ሁለት ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታወቀ። በተጨማሪም በዚህ ወቅት ቢያንስ 609 ህጻናት መቁሰላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለህጻናቱ የወደፊት ህይወታቸው የሚያስቀጥል እንዲሁም የማገገምን ተስፋ የከፈተ ነበር ሲሉ የዩኒሴፍ ዋና ዳይሬክተር ራስል ተናግሯል። አክለውም ነገር ግን ህጻናቱ እንደገና አዙሪቱ ወደማያልቅ አስከፊ ጥቃቶች እንዲገቡ አድርጓቸዋል ብሏል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከሁለት ሳምንታት በፊት እንደ አዲስ ጥቃቷን አጠናክራ ቀጥላለች። እስራኤል የመጀመሪያ ምዕራፍ የተኩስ አቁም ስምምነት መራዘመን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት ማምጣትን ያለመው ሁለተኛው ምዕራፍ ተግባራዊ ይሁን ያለ ነው። ሆኖም እስራኤልና አሜሪካ ስምነቱን በመቀየር አንደኛ ምዕራፍ እንዲራዘምና ታጋቾቹ እንዲለቀቁ ለማድረግ እየሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ ተኩስ አቆምን የሚያዘገየው ይሆናል። ዩኒሴፍ በጋዛ የማያቋርጥና ማንንም ባለየ ሁኔታ የአየር ጥቃት እየተፈጸመ እንደሆነ ገልጾ ባለፉት አስር ቀናት ውስጥ በየቀኑ መቶ ህጻናት ተገድሏል ወይም የአካል ጉዳት ደርሶባቸዋል ብሏል። አብዛኞቹ የተገደሉት ህጻናት እየተፈናቀሉና በጊዜያዊ ሰራዊ ድንኳኖች ወይም ጉዳት በደረሰባቸው ቤቶች ተጠለው የነበሩ ናቸው። የእስራኤል መከላከያ ኃይል በበኩሉ በጋዛ በሚያደርገው ወታደራዊ ዘመቻ በሰላማዊ ዜጎች ላይ የሚደርሱ ጉዳቶችን ለመቀነስና በጦርነት ላይ ያሉ ህጎችን ጨምሮ ዓለም አቀፍ ግዴታዎችን አከብራለሁ ብሏል። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 180 ህጻናት መገደላቸውን ከ340 በላይ መቁሰላቸውን እንዲሁም 1 ሚሊዮን የሚጠጉ ህጻናት በተደጋጋሚ መፈናቀላቸውን ገልጿል። እስራኤል በጋዛ ሰርጥ ማንኛውም ሰብአዊ እርዳታ እንዳይገባ ከአንድ ወር በፊት ክልከላ ማስቀምጧን ተከትሎ የሰብአዊ ቀውስ መክፋቱን የረድኤት ድርጅቶች እየገለጹ ነው። በተጨማሪም በቅርቡ ስምንት የፍልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች፣ ስድስት የሲቪል መከላከያ ኤጀንሲ የመጀመሪያ እርዳታ ሰጪዎች እንዲሁም አንድ የተባበሩት መንግስታት ሰራተኛ በእስራኤል ጥቃት መገደላቸውን ተከትሎ የተባበሩት መንግስታት በጋዛ የሚያደርገውን እንቅስቃሴ ገታ ማድረጉን አስታውቋል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት አንድ ሰዎች የተገደሉ ሲሆን 250 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50399 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ሕንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። እስራኤል ከሰሜን ጋዛ ቦታ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታወቀ። ዳር አል አርቃም በተሰኘው ትምህርት ቤት በተፈጸመ ጥቃት ከተገደሉት በተጨማሪ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢው ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥጥር ማዕከል መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓት ውስጥ ባደረሰችው ጥቃት 97 ፍልስጤማውያን መገደላቸውን አስታውቆ ነበር። ከአየር በተጨማሪ የምድር ላይ ጥቃቶች የጀመረችው እስራኤል በበኩሏ ሰፋ ያለ የፍልስጤምን ግዛት እንደምትወር ትናገራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል በጥቃቱ ከተገደሉት መካከል ሴቶችና ሕጻናት ይገኙበታል ብሏል። ቃል አቀባዩ አክለው መንታ ልትወልድ የተቃረበች ነፍሰ ጡር ከሶስት ልጆቿ ከባለቤቷ፣ ከእህቷ ጋር እንደጠፋች ተናግሯል። በትምህርት ቱ አቅራቢያ ከሚገኘው አላሊ ሆስፒታል የተገኙ ቪዲዮ በከፋ የተጎዱ ህጻናት በመኪና ወደ ማዕከሉ ሲወሰዱ ያሳያል። የእስራኤል መከላከያ ኃይል ባወጣው መግለጫ በጋዛ ከተማ ጥቃት ያደረሰበት ስፍራ የሐማስ ታዋጊዎች ጥቃቶቻቸውን የሚያቀነባብሩበት ስፍራ መሆኑን ነው የገለጸው። በሰላማዊ ዜጎች ላይ የሚደርሱ ጉዳት ለመከላከል በርካታ እርምጃዎችን መወሰዳቸውንም መግለጫው አካሏል። የእስራኤል መከላከያ በተጨማሪ በጋዛ ምስራቃዊ ሸጃ አካባቢ በፈጸመው ጥቃት ቢያንስ 12 ሰዎች መገደላቸውን የሲቪል መ መከላከያው ገልጿል። የሁለት ትንንሽ ህጻናት አስክሬን ከፈራረሱ ሕንፃ ውስጥ በአደጋ ጊዜ ሰራተኞች ሲወጣ የሚያሳይ ቪዲዮም ለቋል። ስማቸው እንዳይጠቀስ የጠየቁ አንድ የአይንማኝ ለቢቢሲ የአረብኛ ፕሮግራም እንደተናገሩት ድንገተኛ ኃይለኛ ፍንዳታ ከእንቅልፋቸው እንደቀሰቀሳቸው ተናግሯል። ፍንዳታውም የተሰማው አያድ በተሰኙ ጎረቤታቸው ቤት ነው ብለዋል። ከእስራኤል መከላከያ በኩል ወዲያውኑ ምላሽ ባይሰጥም ሐሙስ ጠዋት የሸጃያ እና አራት አጎራባች አካባቢ ነዋሪዎች ቀያቸውን ለቀው በአስቸኩ ተኳይ ወደ ምዕራባዊ ጋዛ ከተማ እንዲሄዱ አስገዳጅ መመሪያ አስተላልፏል። የአሸባሪዎችን መሰረተ ልማት ለማውደም በከፍተኛ ኃይል እየሰራ ነው የሚል ማስጠንቀቂያም የታከለበት ነው። የእስራኤል ጦር በቅርቡ 15 የፍልስጤም የህክምና ባለሙያዎች በራፋ አካባቢ የገደለ ሲሆን ከሳምንት በኋላ አስክሬናቸው የተገኘው የእነዚህ ግለሰቦች ቀብር የተባበሩት መንግስታት የጅምላ መቃብር ሲል ገልጾታል። ዘጠኝ ሰዎችን ጭኖ የነበረው አምቡላንስ አልሃሺን በተባለ ስፍራ ከሳምንት በፊት ከፍተኛ ተኩስ እንደተፈጸመበት አለማ ቀፍ የቀይ መስቀል ማህበር በዚህ ሳምንት መጀመሪያ ገልጿል። ለሳምንት ያህል ወደ ስፍራው መድረስ በመከልከሉ አስክሬናቸው ከተገደሉ ከሳምንት በኋላ እሁድ መጋቢት 2017 ዓ.ም መወሰዱ ተገልጿል። የፍልስጤም ቀይ ጨረቃ ማህበር ከሰራተኞቹ በተጨማሪ ስድስት የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅት ሰራተኛ አስክሬኖችም ተገኝቷል ብሏል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው መሆናቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 399 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ 180 ህጻናት መገደላቸውንና ከ34 በላይ መቁሰላቸውን እንዲሁም 1 ሚሊዮን የሚጠ የሚደግ በተደጋጋሚ መፈናቀላቸውን ገልጿል። እስራኤል በጋዛ ሰርጥ ማንኛውም ሰብአዊ እርዳታ እንዳይገባ ከአንድ ወር በፊት ክልከላ ማስቀመጧን ተከትሎ የሰብአዊ ቀውስ መክፈቱን የረዴት ድርጅቶች እየገለጹ ነው። እስራኤል በጋዛ በፈጸመችው የተቀናጀና የማያበራ ጥቃት ሁለት ሶስተኛው የጋዛ ህንፃዎች መውደማቸውንም የተባበሩትን መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል ኃላፊ ጆይስ ምሱያ ለተመድ የጸጥታው ምክር ቤት ባቀረቡት ሪፖርት በአሁኑ ሰዓት በአለም ላይ ለሰብአዊ እርዳታ ሰራተኞች አደገኛ ከሆኑ ቦታዎች መካከል ጋዛ ቀዳሚዋነች ይዋነች ብሏል። ኃላፊው አክሎም እስራኤል በሃማስ ላይ የአጸፋ እርምጃ መውሰድ ከጀመረች ወዲህ ከ48 በላይ የሰብአዊ እርዳታ ሰራተኞች ተገሏል ብሏል። በሌላ በኩል የጸጥታው ምክር ቤት አለቃው ግሊስ ሚቻውዳን እንዳሉት ከሆነ ደግሞ በሰብአዊ እርዳታ ሰራተኞች ጥቃት ማድረስ አሁን አሁን የተለመደ ነገር እየሆነ መጥቷል ያሉ ሲሆን የሚያሳዝነው ደግሞ መለመዱ ሳይሆን በርካቶች ጥቃቶቹ እንዲቆሙ ምንም ጥሪ አለማድረጋቸው መሆኑ ገልጸዋል። ሁለቱም የተመድ ባለስልጣናት ያነሱት ነጥብ ለማጠናከር ደግሞ በቅርቡ እስራኤል በጋዛ የፈጸመችውን ሁለቱ ጥቃቶችን ጠቅሷል። ኃላፊዎቹ ከጠቀሷቸው ጥቃቶች መካከል ቀዳሚው መጋቢት 19 ቀን የተፈጸመውና የተባበሩት መንግስታት ድርጅት አርማ ባረፈበት ህንጻ ላይ የተፈጸመው ጥቃት አንዱ ሲሆን በጥቃቱም አንድ የተመድ ሰራተኛ ሲገደል ሌሎች ስድስት የቆሰሉበት ጥቃት ነበር። ሁለተኛው ጥቃት ደግሞ መጋቢት 3 ቀን በአምቡላንስ የሰብአዊ እርዳታ ስራ ለመስራት ሲንቀሳቀሱ የነበሩ ተሽከርካሪዎች ላይ የተፈጸመው ጥቃት ሲሆን በዚህ ጥቃትም አንድ የተመድ ስታፍ አባል፣ ስምንት የፍልስጤም ቀይ ጨረቃ ማህበር አባላት እንዲሁም ስድስት ሲቪሎች ተገልሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናድጃለው እጅግም ተበሳጭቻለው ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥለናል ማለታቸው የሚታወስ ነው። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅልላ አቅርባለች። የአገሪቱ ቃል አቀባይ ዲሚትሪ ፔስ ፔስኮቭ ከአሜሪካ ጋር ግንኙነታችንን ለማስቀጠል እየሰራ ነው ብሏል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደወል ዝግጁ መሆናቸውን አክለዋል። ዜለንስኪ በማናቸውም ድርድሮች ውስጥ የማይታለፍ ቀይ መስመሮችን ይፋ አደረጉ። ፕሬዚዳንቱ ዛሬ እንደተናገሩት ከሩሲያ ጋር ሊደረጉ በታቀዱ ድርድሮች ውስጥ የማይጣሱ ቀይ መስመሮች አሉ። ጦርነቱ ለማስቆም በሚደረገው ድርድር አንደኛው ቀይ መስመሩ በሩሲያ የተያዙ መሬቶችን የተመለከተ መሆኑን ገለጹ። ዘለንስኪ በወረራ የተያዙ ግዛቶቻችን የሩሲያ መሬቶች እንደሆኑ አድርገን እውቅና አንሰጥም ብሏል። ዜለንስኪ ዛሬ በቼርኒቭ ግዛት ተገኝተው ለአካባቢው አመራሮች ባደረጉት ንግግር ሁለተኛው ቀይ መስመር ያሉት ደግሞ የጦር ኃይላቸውን ለመቀነስ እንደማይስማሙ ነው። ሲናገሩም የእኛ ዓላማ ጠንካራ የጦር ኃይል መገንባት ነው፣ ስለዚህ ይህንን ኃይላችንን የመቀነስ ጥረትን ቀይ መስመር ውስጥ ከተኗል ብሏል። ዜለንስኪ እንዳሉት በሩሲያ የተወረሩትን መሬቶችን በሙሉ ማስመለስን ግን ቅድመ ሁኔታ ውስጥ አያስገቡ መሬቶቹ የሩሲያ ናቸው ብለው እውቅና ባይሰጡም አንዳንድ ቦታዎች አሁን ባሉት ሁኔታ ለመደራደር ፍቃደኛ መሆናቸውን ገልጿል። ጨምረውም ከድርድሩ በኋላ ወደፊት በዲፕሎማሲያዊ መንገድ እንደምናስመልሳቸው ተስፋ አለኝ ማለታቸውን ሴንሰር ኔት ዘግቧል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለ ይዘን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ ቻናል ደግሞ ሰብስክራይብ በማድረግ የዶል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ